በዛሬ ቪዲዮ የኛ ጨረቃ ፋሚሊ ብሩኬና ሃይሚ ተመልሰውልን ከበዓል በኋላ መጥተዋል። እሱንም አብረን እንመለከታለን። በዛሬ ቪዲዮ ብሩኬ ሃይሚን ፕራንክ አድርጓታል። እሱንም እንመለከታለን። በጣም ደስ የሚል ፕራንክ ነው የሰራት። እሱን አብረን እንመለከታለን። ብሩክና ሃይሚ ሁሌም ደስተኛ ሆኑልን የምትሉ ሰዎች ላይክ እያደረጋችሁ አሳያቸው። ቀጥታ ወደ ቪዲዮ እናልፋለን። ደሞ ወንድም እየዘ ቆጣይ ነው ባናች እየት ብሩክን እዚህ ላይ ማለት ጨረር እየለቀቀባት ነው በቃ እሺ አሁን ከሱ ጋር ነኝ፣ ሌላ ወሬ አታወራም። ባልሽ ከወንድሙ ጋር ከሚቆራረጠ እንደዛ ብለሽ አንቺ ከሱ ጋር ብትቆራረጥ ይሻልሻል፣ ለራስሽ ማለት ነው። ሌላ ነገር እንዳይወራ እኮ ነው። አሁን ከሱ ጋር ነኝ፣ ሌላ ወሬ አታወራም። ስልኩ ላውድ ላይ ነው። እስከ ቁሌት ድረስ ደርሰሻል። አኛ ቤት ፋሚሊ ሰው በኩል ይጠራን ይደረጋል

ገደላት ፋሚሊ ላቸው ጭራሽ ከሷ ፊት እኔ ያልጠራዋትም ሳትጠራ የመጣች ነው ስትባል ስውት ስውት አይሚው ምን አይነት ሲችን ውስጥ እንዳለች ወይኔ ወይኔ አይሚ አይሚ እንደሆነ አባቴ ላርግል የእውነት አሳዘነችኝ። ፋሚሊ ከባድ ነው። ባይ ዘ ወይ አንድ ነገር መረዳት ያለባችሁት ነገር ሴት ልጅ ወንድም ካላት ወይም ደግሞ ወንዱ ደግሞ እንደዚህ ወንድም ወይ እህት ካላቸው በነዛ ሰው በክፉ ሁኔታ መታየት በጣም ከባድ ነው። የእውነቴን ነው በጣም ከባድ ታፍ ሲሆነ ሲቹኤሽን ነው። በተለይ ደግሞ ወንድ የእውነቴን ነው። በተለይ ደግሞ ለወንድ ልጅ በጣም ከባድ ነው። ከሀይሚ ይበለጠ ማለት ለወንድ ልጅ ይከብዳል። ለምን እንደዚህ እንዳልኳችሁ ነግራቸዋል። ለምን እንደዚህ እንዳልኳችሁ ማለት ነው። አሁን አንዲት ሴት ወንድ ወንድም ካላት ሶ አብረው እንዲሆኑ ስለማይፈልግ ያ ወንድምየው ከብዛት እሷን ፕሮቴክት ማድረግ ነው የሚፈልገው እና እንደዚህ አይነት ሲቹኤሽንስ ነው አሁን የገባት እሷ

እንዴ ምንድነው? እንትን ብላለች። ቁሌቱ አይጣፍጥም፣ ፋሚሊ ቁሌቱ አይጣፍጥም። እንዴ የበሉት እንደዛ ጣፍጣ ብልታችሁ፣ እንዴት ይህ ነው ለሀይሚ የሚገባት? ወይኔ ሀይሚ፣ በቃ እሱ ካልፈለገ አልፈለገም። እኔ እኮ ጠይቆኝም አልኳትም። ምን አይነት ፈተና ውስጥ ነው ሀይሚ የገባች? ከዚህ በኋላ በቃ አልመጣም አልመጣም አለች። ከባድ እኮ ነው የእውነት ከባድ ነው። ኑ ተብላች እኔ አልጠራኋትም። ምን ምን ልሰራ እንደመጣች አላቅም እባል በጣም ከባድ ሲቹዌሽን ነው እና ሀይሚ በጣም ትልቅ ጭንቀት ውስጥ ነው ያለችው። ገላግሏት እባካችሁ ገላግሏት። የእውነቴን ነው እንዲ፣ ብሩኬ እቺ ልጅ ቆይ ልታሳብዳት ነው። እዚህ ጋ እኮ ነው ቁጭ አልግባት፣ እዚህ ላይ ማለት ነው ጭራሽ ደግሞ ከሱ ወንድም ጋር ትቀራረብ ምናምን ነገር፣ ከባድ ነው። የእውነት ከባድ ነው። ፋሚሊ የምር አልመጣም። አትምጪ አትምጪ፣ እንዲሁ ወንድም እየው። አረ ከባድ እንዲህ፣ አትምጪ አላላት። አይ እዚህ ላይ ምን አይነት ስሜት እንደተሰማሽ ብትነግሪኝ፣ ደስተኛ የእውነት ልቧ ስንጥቅ ነው የሚል የእውነቴ ነው። ልቧ ስንጥቅ ነው የሚል አይዞሽ በርቺ በበርታት ነው ሌላ ምንም ማለት እንግዲህ። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም። እኔ ያለውላችሁ ዛሬም ተመልሼ ከች ብዬላችኋለሁ። በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ በድጋሚ። እነ ብሩኬ መጥተውልናል፣ ዛሬ ብሩኬ አዲስ ነገር ሊያሳየን ነው። ሶ እስኪ ቀጥታ ወደ ቪዲዮ እናልፋለን ይህን ቪዲዮ ደግሞ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ ብታደርጉኝ በጣም ደስ ይለኛል እኔ ውዶች እንቁጭ ቸኮሌቶቼ መወዳችሁ የምትወዱኝ ሰብስክራይብ አድርጉኝና ጀምሩት ቀጥታ ወደ ቪዲዮ እናልፋለን ሰላም ሰላም ሰላም ብሩኬ እንዴት ናችሁ ሰላም መስገን ዛሬ የማታቁት ካላችሁ የእኔ የሀብቴ ም ታላቅ ወንድም ነው የኛ ቤት ስንት ሁለተኛ ልጅ ነውና፣ መልአኩ ይባላል። ሰላም ሰላም። በከባዱ ፕራንክ ላደርጋት ነው እንግዲህ። በዓል ትናንት አልፎ፣ ዛሬ ፕራንክ ከባድ ነው። እናንተ ግን ከብዳችኋል፣ የእውነት ከብዳችኋል። ብሩኬ፣ እንዲህ ትንሽ እንኳን አትረጋጉም። ለፕራንክ ፍቅር ብትሆኑ አይሻልም? እንዲሁ እንደ ሀሳብ ፍቅር ብትሆኑ፣ የተወሰነ ቀናት ፍቅሩ ናችሁ ብናያችሁ ደስ ይለን ነበር የእውነት። አይስዌር አይስዌር ፋሚሊ እና ያለኔ ለምን መጣሽ ነው ምትላት? አንተ እሺ ነው እንጂ እኮ አርጋ ታስጨነቃት። ፋሚሊ አሁን ለምን መጣሽ ብሎ ፕራንክ ሊያደርጓት ነው። ሀይሚ ለምን መጣሽ? እስቡት። ለምን መጣሽ? በዓልን እንዴት ከቤተሰብ ጋር ታሳልፍ ያለሽ ተብላች ስትከሰሱ ማለት ነው። ኢማጂን፣ በጣም ከባድ እንዴት እንደዛ ይላል? አልጠራኋትም ብሏል። በቃ እኔ ምን ምን እንደምል አላውቅም። እሺ ምንድን ነው ያጠፋሁት? አይ እኔ በቃ መምጣት አልነበረብሽም። ቤት መጥቼ ያጠፋሁት ነገር አለ ምናልባት? ማለት ያው የሰው ልጅ ሳሳታል። ተሳስቶ ያጠፋሁት ነገር ካለ እኔ ሙሉ ሙሉ ነገር ያው ከሰውም የሰማሁት ነገር አለ፣ በቃ አልተመቸሽኝም። ምንድነው የሰማሁት? በቃ ስላልተመቸሽኝ ነው መምጣት አልነበረብሽም? አረ በስም አም ፋሚሊ፣ ፋሚሊ ምንድነው እኔ አላውቅም። ሴት ልጅ አልተመቸሽኝም ተብላ በወንድ ቤተሰብ ይታያችሁ። የእውነቴን ነው። እናንተ ብትሆኑ ምንድነው የምትሉ? ምንድነው የምታደርጉት? ንገሩኝ እስኪ ፋሚሊ። የእውነቴን ነው የምነግራችሁ። በወንድ ልጅ ፋሚሊ ስትጠሉ የሆነ በቃ አንቺ ደስ አትይም፣ ደስ የምትይ ልጅ አይደለሽም። በቃ ይሄ አሁን እኮ ማለት በቃ ለብሩኪ ምናምን ነገር ነው፣ ገብታችኋል አይደለ? እና ምን አይነት ስሜት እንደሚሰማችሁ እስቡት ፋሚሊ፣ የእውነት እስቡት። ከባድ ነው። ሀይሚዬ ቻል አርጊው፣ ይነጋል። የእውነት ቻል አርጊው። እሺ አሁን ከሱ ጋር ነው ሌላ ወሬ አታወራም ማለት ከሱ ጋር ይሻል ይሻል ባልሽ ከወንድሙ ጋር ከሚቆራረጥ እንደዛ ብለሽ አንቺ ከሱ ጋር ትቆራረጭ። ይሻል ይሻል ለራስሽ ማለት ነው። እንዲህ ከባድ ስትሄጂ ሌላ ነገር እንዳይወራ እኮ ነው። አሁን ከሱ ጋር ሌላ ወሬ አታወራም። እስከ ቁሌት ድረስ ደርሰሻል ፋሚሊ ሰው በቁሌት ይደረጋል። የሆነቴን ሰው በቁሌት ፍራንግ ይደረጋል። ወይኔ ወይኔ፣ ብሩኬ ግን ነፍስህ አይማርም ብሩኬ፣ ነፍስህ ብሩኬ። ትንሽ እንኳን ፍቅር አትሆኑም ከባል መልስ ትንሽ እንኳን የፍቅር ቪዲዮ

ገደላት ፋሚሊ። ይኸውላችሁ ጭራሽ ከእሷ ፊት እኔ አልጠሯትም ሳትጠራ የመጣች ምናምን ስትባል እስውት እስውት አይሚ ምን አይነት ስትይ ይንሰጥ እንዳለች። ወይኔ ወይኔ፣ አይሚ አይሚ፣ እንደው ምን አባቴ ላደርግልኝ። የእውነት አሳዘነችኝ ፋሚሊ፣ ከባድ ነው። ባይ ዘ ወይ አንድ ነገር መረዳት ያለባችሁት ነገር ሴት ልጅ ወንድም ካላት ወይም ደግሞ ወንዱ ደግሞ እንደዚህ ወንድም ወይ እህት ካላቸው በነዛ ሰው በክፉ ሁኔታ መታየት በጣም ከባድ ነው። የእውነቴን ነው። በጣም ከባድ ታፍ ሲሆነ ሲቹዌሽን ነው። በተለይ ደግሞ ወንድ የእውነቴን ነው። በተለይ ደግሞ ለወንድ ልጅ በጣም ከባድ ነው። ከሀይሚ የበለጠ ማለት ለወንድ ልጅ ይከብዳል። ለምን እንደዚህ እንዳልኳችሁ ነግራችኋል። ለምን እንደዚህ እንዳልኳችሁ ማለት ነው። አሁን አንዲት ሴት ወንድ ወንድም ካላት ሶ አብረው እንዲሆኑ ስለማይፈልግ ያ ወንድምየው ከብዛት እሷን ፕሮቴክት ማድረግ ነው የሚፈልገው እና እንደዚህ አይነት ሲቹዌሽንስ ነው አሁን የገባችው

ምንድን ነው? እንትን ብላለች። ቁሌቱ አይጣፍጥም። ፋሚሊ ቁሌቱ አይጣፍጥም። እንደ እንዲ የበሉት እንደዛ ጣፍጣባ ብልታችሁ። እንዴት ይህ ነው ለሃይሚ የሚገባት? ወይ ሃይሚ እሱ ካልፈለገ አልፈለገም ነውእኔ እኮ ታየቆኝም ምንም ናያል አልኳትም። ምን አይነት ፈተና ውስጥ ነው ሃይሚ የገባችሁ? ከዚህ በኋላ በቃ አልመጣም አልመጣም አለች። ከባድ እኮ ነው የእውነት ከባድ ነው። ኑ ተብላች እኔ አልጠራኋትም። ምን ምን ልትሰራ እንደመጣች አላቅም። በጣም ከባድ ሲቸሽን ነው። እና ሀይሚ በጣም ትልቅ ጭንቀት ውስጥ ነው ያለችው። ገላግሏት እባካችሁ ገላግሏት። የእውነቴን ነው እንዲህ። ብርኪ እቺ ልጅ ቆይ ልታሳብዳት ነው። እዚህ ጋር እኮ ነው ቁጭ አልግባት። እዚህ ላይ ማለት ነው ጭራሽ ደግሞ ከእሱ ወንድም ጋር ትቀራረብ ምናምን ነገር ከባድ ነው። የእውነት ከባድ ነው። ፋሚ አትምጪ፣ እንዲህ ወንድምዮው ኧረ ከባድ እንዲህ አትምጪ አላላት። አይ እዚህ ላይ ምን አይነት ስሜት እንደተሰማሽ ብትነግሪ ደስታዬ። የእውነት ልቧ ስንጥቅ ነው የሚል የእውነት ነው ልቧ ስንጥቅ ነው የሚሉ አይዞሽ፣ በርቺ በበርታት ነው ሌላ ምንም ያማረችላ። ብቻ ይው እንግዲህ ለምን ይቅርታ እጠይቅሽ። ይቅርታ በጣም የምሪ ይቅርታ። እሺ በጣም በጣም ከባድ ነው። አሁን ችግር የለም። ፍቅራችሁን ብናይ ደስ ይላል ነበር። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እንግዲህ ሆኗል፣ አንዴ ተከናውኗል። የዛሬው ቪዲዮ ይህን ይመስል ነበረ። ሶ ይህንን ቪዲዮ ደግሞ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህን ቁና ቸኮሌት ፋሚሊ አባል ሞን ትችላላችሁ። ፈቅጀላችኋለሁ፣ በነፃ ነው። ሶ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ድረስ ባይ።